ሰላም ቤተሰብ ሰላማችሁ ይብዛ። ተመልሼ መጥቻለሁ ውዶችዬ። ቅድም አሁን ከዳኒ ቤት ያየነው ቪዲዮ አያስቅም? በደንብ ነው የሚያስቅ እንጂ። እና ማለት ነው አንድ እህቴ ኮሜንት ላይ ምናለች እህቴ፣ ይሄ ነገር ያስቃል ወይ አለች። እንዴት ነው ያስቅ? ያስቃል እንጂ የኔ እናት። ሰሞኑን ቆሽታችን እር እያለ በዳኒ ምክንያት ብሩኬን እንደዛ እያረገ እያናደደው ተቃጥለን ሞተን ዛሬ ደግሞ ትልቁ ጠላታችን ፊታችን ላይ ሲጋደም በውርደት እንዴት ነው የማስቀው እኔ ስቂያለሁ ያው እናንተም ስቃችኋል እኮ አንቺ ብቻ ነሽ ተለይተሽ እንደዚህ ያልሽኝ እንጂ ሁሉም ሰው ዛሬ ሳቅ ነው የሞተው ማለት ነው የደስታ ሳቅ እና ወዶችዬ ያው ተመልሼ የመጣሁበት ምክንያት እንግዲህ በነገራችን ላይ ማለት ነው በመጀመሪያ ደረጃ ቅድም ረሙዬን ረስቸው አይደለም የሆነ ደስታዬን ለማካፈል በሰዓቱ በጣም ደስታ ይወደር አልነበረውም እና ያን ለማካፈል ነው ወደ እናንተ የመጣውት እንጂ እረሙን ረስቻው አልነበረም። ይሄን ነገር እንዲህ እንዲመሳቃቀል ያደረገው መንስኤ እኮ እሱ ነው። እሷን ባይጠራት ኖሮ እንዴት መታታበላሸው ነበረ። ይገርማቸዋል ያንን ይሄ ክሬሙና ምናምን ስታር ከፈከፈባቸው ማለት ነው የክረምት በረዶን በረዶ ነው የመሰለኝ ኮኔማ አታሷሹ ሀይሜ ከዛ ውስጡና፣ ግን አሳዘነችኝ የምር ላይክ አለ አይደል እንደ ሰው የምታደርገው ነገር ጥፋት ቢሆንም ከነዛ ጉዶች መካከል ገብታ እንዳሻንጉሊት ነው የሆነችው። ከዛ ውስጥና እና እረሙዬ፣ በጣም ነው የምናመሰግነው። በአንተ ምክንያት ዛሬ በጣም ብዙ ሰው ነው የተደሰተው፣ የምር አንተ ባደረግከው ነገር ለሀቅ ነው የቆመው። በነገራችን ላይ ይሄ ልጅ ሀቀኛ ነው። ባለፈው ቡራዬ ሄዶ ከዳኒ ቤት ገብቶ የሆነ ነገር ማለት ከዳኒ ጋር ከተነጋገረ በኋላ ረሙ ከዳኒ አጠገብ አይቼ አላውቅም። ቪዲዮም አይሰራም። በቃ እናቱ ራሱ ከዚህ በፊት ስትመክረው ሰምቻለሁ። በእንደዚህ አይነት ነገር ላይ እንዳትሳተፍ፣ የሆነ መጥፎ ነገሮች መልሰው አንተን ነው የሚጎዱ ምናምን እያለች ስትመክረው ስለሰማውኝ እና ረሙ ማለት በጣም ጥሩ ልጅ ነው። ለእውነት የቆመ ነው። እንደዛ አለም አቀፍ ተብዬ አንገቱን ልክ እንደ ሰንጎን አሞራ አስረዝሞ ሀይኒ የዳኒናትእያለ ይዳረቀብናል። ደረቅ እና እረሙ ሶሲ ይመቻቸው። አቡ ዛሬ በቃ ልባችሁንና ያራሳችሁን ማለት ነው። በጣም ደስ ብሎናል። ተባረኩልን። ምክንያቱም በቃ ይሄ እንዴት ልበላችሁ፣ በቃ እርክት ነው ያልነው። እርክት ታውቃላችሁ፣ እኔ በበኩሌ እረክቻለሁ። የምር ከዛ ባለፈ ግን ይሄ እንትና የሚባለው ድልቡ ማለት ነው ዳጊ የሚባለው ከብርኬ ላይ ምን እንዳለው ከዚህ በፊት ታውቃላችሁ ሲጀመር ከዛ ከተሰበሰቡት የዳኔ ጓደኞች መካከል ማለት ነው፣ ከረሙ ውጪ ሁላቸውም ልክ እንደ ቻይናይን ጭንቅላታቸው የጠበበ ነው ስላችሁ፣ በደንብ ማሰብ አይችሉም። ከዛ ጋር እያደረጉ ያሉት ሃይሚን ሙድ መያዣ እያደረጓት ነው። ብሩኬን ደግሞ በሃይሚ በኩል ብሩኬን በምንም አይነት ነገር ስለማያገኙት በሃይሚ ግን በደንብ ሊበቀሉት እየሞከሩ ነው ማለት ነው። እና የሚያደርጉትን ነገር ተመልከቱ። ከዛ ጋር የግዴታ ጋብቻ ሊያደርጉት ነበር። አሁን ለምሳሌ ረሙ ነገሩ እንደዚህ ሶሲን ጠርቶ ባይበታተን ኑሮ የሆነ በግዴታ በሼ ምናምን ቀለበት ሊያሳስሩላት ነበረ። ሃይሚ ደግሞ ማለት ነው በሼም እስከ መቼ ሰው ይኖራል ግን እስከ መቼ ነው አንቺ ሸመኛ የምትሆኝ? አረ እኔ በእናታችሁ ተውኝ። በቃ እኔ ስልሀኝ መናገር አልፈልግ መመቤቴን። እኔ በጣም ነው ያዘንኩት፣ አዝኜባታለሁ ሁላ ማለት ነው። ግን ባዝንባትም፣ ግን ደግሞ በአንድ በኩል በጣም እያሳዘነች ነው። ከዛ ውስጥ ገብታ የነዛ ምናምንት ሴዎች መጫወቻ መሆኗ ማለት ነው እና እና ይሄ ዳጊ የሚባለው የበሬ ስጋ ወጦ ነው መሰለኝ እንደዛ የደለበው። እና እንደ አንበሳ ዘሎ ኮ ረሙዬን አንቃነቀው እንዴ! እኔ ማዛ ቢኖር ልክ እንደ ድመት ነበር ፊትን ምድረ ደቦል ሴራቸውን ስላከሸፈባቸው አነቀው መቶ ማለት ነው። እነሱ ያሰቡት ስላልተሳካ እና ዳጊ እንደዛ ሲያቁነጠንጠው የነበረ ብሩኬን በደንብ መበቀል ይፈልጋል። ባለፈው ብሩኬ የኔ የዋህ ኤፍሬም ቤት ሄዶ ማን ነበረች ህያብ እና ኤፍሬምን አስታርቆ እኔ በሀይን የመጣ አልደራደረም ይላል ሸጋው የሙሽ ልጅ ፍ እኔ ምት ላድርገው። ይሄ ልጅ ግን መቤቴ እኔ አንጀቴን ነው የሚበላኝ። በቃ ብሩኬ ያሳዝንኛል የዋህነቱ ኤፍሬም ራሱ እንደዛ ከቤቱ ሄዶ አስታርቆት አንድ ቀን ቪዲዮ ወጥቶ አልሰራ። በጣም ያሳዝናል። ግን ለብሩኬ ይሄ ሁሉ አይገባውም ነበር። ኢቭን ጓደኞችን ብትሆኑ ማለት ነው እና በጣም ነው የገረማችሁኝ። እኔ ስለሱ ስናገር እንባ ይመጣል። መሬቴን ማለት በቃ ይዋህነቱ ያሳዝነኛል። ብሩኬ ማለት ነው። በይዋህነቱ እንደዚህ የሚጎዳ ልጅ አልነበረም እና ግን ይሁን የዋህነት አምላክ ዛሬ ጠላቱን አዋርዶ አሳይቶታል። እና እንደዛ ብሎ በተናገረው በሀይሚ የመጣ ማንንም አልሰማም። በሀይሚ ቢመጡብኝ ብሎ ስለተናገረ ያኔ ቂም ይዞበታል እና እሱን መበቀል ነው የሚፈልገው። እንደነገርኳቸው እየተበቀለ ያለው በሀይሚ በኩል ነው ማለት ነው። እና ግን እመኑኝ ጠላት ተፍጨረጨረ አልተፍጨረጨረ ምንም አታመጡም የእናንተ ተንኮል እንደዚህ ከመዋረድ ውጭ ምንም ልታመጡ አችሉም ማለት ነው። ከዛ ጋር በስጋ ስለደለባችሁ አይደለም ጭንቅላታችሁን አደልቡ፣ በሀሳብ ማለት ነው። በደንብ ሀሳብ ገንቡበት። ይህን ውስጣችሁን በተንኮል የተወጣጠረ ጭንቅላት ይዛችሁ ምድሪቱን አትበክሏት እና ይሄ ልክስክስ ዳኒ ተብዬው ማለት ነው እንግዲህ ሃይሚን እንዴት ሲያረጋት እንደነበር ተመልከቱ። ይነካካታል፣ ያቅፋታል ምናምን። ኩሩ የሙሽ ልጅ እኮ ብሩኬ ማለት ነው። ሀይሚ የግል ሁና እንኳን እንደዛ እንዲህ ዘና ያለ ነገር እኮ የለውም ማለት ይሄ ቁጥብ ያለ በቃ እንዲህ ያለ ነገሮች የማይነካካው ባለፈው ቲክቶክ ላይ ላይቭ ላይ ምናሉት ከንፈሯን ሳማት ሀይሚን ከንፈሯን ሳምን ሲሉት በሥነሥርዓት ነው የመከራቸው እናንተ ነውር ነው እንደዚህ አይባልም ብሎ ማለት ያለበትን ምንድን ነው ማለት ያለበትን ነገር ብሎ ነው የአስረዳቸው ማለት ነው። እንደዛ ሲሉ ለነበሩት ከዛ ውንጫን ሳመላቸው አያችሁ አይደል? ሥነሥርዓት እናንተ ስነስርዓት የሌላቸው ሰዎች ደግሞ ከብሩኬ ለመወዳደር ስትሞክሩ አይ ውዶቼ እኔ ስሜታዊ ከሆን ወይ አለቅሳለሁ በቃ አማርኛ ይጠፋብኛል እና በተለይ በብሩኬ በጣም ነው የምናደደው ለምን ለምን በዚህ ልክ ተነሱበት ለምን ተረባረቡበት ሰው እንደሌለው ሀይሚ ይህን ቪዲዮ ስታየው እርግጠኛ በጣም ነው የምትናደዱ በጣም ነው የሚቆጭሽ ለምን ብሩኬ ብቻ አይደለም ከዛ ጋር ሲሰደብ የነበረው ቤተሰቡ ብሩ ማን ነበር ሀብትሽ፣ ሁሉ የቡታ ጅራ ሀገርሽን ሁሉ ሲንቅ የነበረ ልጅ ነው ይሄ ልጅ ማለት ነው። የቡታ ጅራ ዩቲዩበሮች መጣውላችሁ እያለ ሀገርሽን ሲያቃልል ነበረ። ኤኒዌይስ ውዶቼ፣ የመጣበት ነገር ይሄ ነው ላቸዋለሁ። ብቻ አሁን ደግሞ ቅድም ስቄ ስቄ ተናደድኩኝ ማርያምን